የኤርትራው መፈንቅለ መንግስትና የአስመራው ሚስጥራዊ ጉዞ። ስልጣናቸውን የሙጥኝ ብለው የያዙት ኢሳያስ አፈወርቂ በነጻነት ቀናቸው ካደረጉት ዘለፋን ያዘለ ንግግር በኋላ ከፍተኛ ተቃውሞን እያስተናገዱ ይገኛሉ። ግብጽና ኤርትራ ከፍተኛ ማስጠንቂያ ደርሷቸዋል። ኢሳያስ አፈወርቂ በአፍሪካ ቀንድ ግጭት ለመቀስቀስ እየሰሩ እንደሚገኙ አልጀዚራ አስነብቦ እንደነበር ይታወሳል። ታዲያ ዛሬም ከድርጊታቸው አልተቆጠቡም የተባሉት ኢሳያስ አፈወርቂ የማስጠንቂያ ብዛት መፈናፈኛ ያሳጣቸው ውጥረት ውስጥ ያስገባቸው ይመስላል። ኤርትራና ለግብጽ አሁን የተሰጠው ማስጠንቀቂያ ምንድን ነው? ሱዳን በጉዳዩ ላይ እጅግ ያመረች ይመስላል። ኢሳያስ አፈወርቂ ከህወሓት ጋር አጣምራቸዋል የተባለው ጉዳይ ምንድን ነው? ሙሉ መረጃውን በስፋት እንመለከታለን። በሌላኛው መረጃችን ደግሞ ትራኦሬ አሜሪካን አንበርክከዋል። ነገሩ እጅግ እያነጋገረ ይገኛል። ይህንንም መረጃ በዝርዝር ሰዓታችን በስፋት እናስደምጣችኋለን። ሰላም ጤና ይስጥልን። በመላኩ ክፍለ ዓለማት የምትገኘው የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማቸው ይብዛልን እያልን እነሆ ለቻናላችን አዲስ ከሆናቸው ቻናላችንን ሰብስክራ ፍሬ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቷን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናምራለን። መልካም ቆይታ። ወደ አስቀደምላችሁ መረጃችንን ስናመራ ኤርትራ መፈንቅለ መንግስት የኤርትራ ቤተ መንግስት ውጥረት ነግሶበታል። ከፍተኛ የጦር መኮንኖች ፍላጻቸውን ኢሳያስ አፈወርቂ ላይ በመሳብ ከመንበረ ስልጣኑ ሊያወርዱት ከጫፍ መድረሳቸውን ፍራንሲስ ግሎባል ቮይስ የተባለ የአገራቶች ሚስጥራ ያፈንፋኙ ማህበራዊ ድረገጽ ዘግቧል። የዚህ መፈንቅለ መንግስት መንስኤ የኤርትራ መንግስት ከወያኔ ጋር የፈጠረው ጥምረት ቁጣ መሆኑንም ገልጿል። ስልጣኔን ሳልሞት ለማንም አላቀምስም ያለው ኢሳያስ ከፊት ለፊቱ ፈታኝ አደጋ ተጋርጦበታል ሲል የመረጃ አውታሩ ገልጿል። የኢሳያስ ጉዳይ እጅግ እያነጋገረ ይገኛል። ከወደ ኤርትራ እየተሰሙ ያሉ መረጃዎችም አስጊ ናቸው። ከሰሞኑ የኢትዮጵያን ጠቅላይ ሚኒስተርና ኢትዮጵያን እንዲሁም ደግሞ ገዢውን የብልጽግና ፓርቲ በንግግራቸው የትቹት ኢሳያስ አፈወርቂ ከተለያዩ ባለስልጣናት ምላሽ የተሰጣቸው እንደነበር ይታወቃል። ምላሾቹም አጸፋይ እንደነበሩ ግልጽ ነው። ታዲያ ለኢሳያስ አፈወርቂ አሁንም ጥብቅ የተባለ ማስጠንቀቂያ ተሰጥቷል። የሱዳን ፈጥኖ ደራሽ ኃይል መሪ የሆኑት ጀነራል ሀምዳን ዳጋሎ ግብጽና ኤርትራን አስጠነቀቁ። ጀነራል ሀምዳን ዳጋሎ የግብጽ የፈጥኖ ድራሽ ኃይሉን ይዞታዎች ከማጥቃቷ በተጨማሪ ጦርነቱን እየደገፈች ነው ሲሉም ከሰዋታል። የኃይሉ መሪ አክለውም ዳርፉርና ኮርዶፋንን ለማጥቃት ኦቮይድን ለመጠቀም ካሰባችሁ ጦራችን ወደ ኦልቤይድ ለማምራት ምንጊዜም ዝግጁ ነው ብለዋል። ጀነራል ዳጋሎ በኤል ኦቮይድ የሚኖሩ ሰዎች ከቤት እንዳይወጡ ሲያስጠነቅቁ፣ በሱዳን ሰሜናዊ ግዛት የሚገኙ ወታደራዊ ኢላማዎችን መለየታቸውንና ጥቃት እንደሚያደርሱም ተናግረዋል። የፈጥኖ ድራሽ ኃይል መሪው ግብጽ ስምንት አውሮፕላኖችን ከነአብራሪዎቹ ለጦር በመስጠትም በዳርፉር ና ኮርዶፋን እንዲሰነዝሩ ረድታለችም ብለዋል። ጀነራሉም አክለው ግብጽ 32 መኪና የጦር መሳሪያ ለጦሩ ሰጥታለችም ሲሉ የሱዳንን ሉዓላዊነት ጥያቄ ውስጥ የሚከትን የውጭ ጣልቃ ገብነትን እንመለከታለንም ብለዋል። በተጨማሪም ጀነራሉ ኤርትራ እንደ ግብጽ ሁሉ ለጦር ከመሳሪያ በተጨማሪ የተዋጊ ድጋፍ እያደረገች ነው ሲሉም ከሰዋታል። ጀነራሉ ጦርነቱ በቅርቡ ይቋጫል ባሉበት ንግግራቸው ህዝባቸውን ከሚገድሉ ገዳዮች ጋር የማደርገው ንግግር የለም ሲሉም ተደምጠዋል። ይህ መረጃ እጅግ እያነጋገረ ይገኛል። በተያያዘው መረጃ ደግሞ የአስመራው ሰላሳኛው ሚስጥራዊ ጉዞ ይፋ ተደርጓል። ኤርትራ ሰላሳ አራተኛውን የነጻነት ቀኗን በምታከብርበት ዕለት የህወሓት ከፍተኛ አመራሮችና ወታደራዊ አመራሮች ወደ ኤርትራ አቅንተው በዋናነት የኤርትራ ወታደራዊ መሪዎች ጋር ውይይት ማድረጋቸውን ከደህንነት ምንጮች ሰምተናል። እነዚህ አመራሮች ወደ አስመራ ሲጓዙ በድብቅና በከፍተኛ ጥንቃቄ ሲሆን ፊታቸው እንዳይታወቅም ጭንብል በመልበስና ና ዳርክ ሳንግላስ በመጠቀም ነው ወደ አስመራ የተጓዙት። በዚህ ሚስጥራዊ ጉዞ የተሳተፉ አመራሮች ፈትለወርቅ ገብረ እግዚአብሔር፣ ጀነራል ኃይለ ስላሴ ግርማይ፣ ጀነራል ማይሾ በየነ ኮነሬል ገብረ ጻድቃን ብርሃነ ገብረ ጊዮርጊስ፣ ቀደም ሲል በአስመራ ባደረገው ህገ ወጥ ጉብኝትም ታስሮ የነበረው ተክላይ ገብረ መድን፣ የሰሜን የምስራቅ ትግራይ አስተዳዳሪ የነበረ ስታሊን ገብረ ስላሴ፣ የዛራ ሚዲያ ኃላፊና ቀደም ብሎ ብቻውን ወደ አስመራ የተጓዘ ከዚህ በተጨማሪም ከአራት እስከ ስድስት የሚሆኑ ማንነታቸው ያልታወቁ አጃቢዎችና ኦፕሬተሮች አብረው ተጉዘዋል። በጉዞ የፊት ጭንብል ለብሰው የፀሐይ መነጽር ለብሰውም የኤርትራ ተሽከርካሪዎችን ተጠቅመው ነው አስመራም የገቡት። አስመራ ውስጥ በድብቅ ከኢሳያስ አፈወርቂ ጋር እንዲሁም ከኤርትራ ወታደራዊ መሪዎች ጋርም ዝግ ስብሰባም ተደርጓል። ከዛራ ሚዲያ ጋር በፕሮፓጋንዳ ዘርፉ አብሮ ለመስራት ስምምነትም ተደርጓል። በኤርትራ ባንኮች ገንዘብ ለማዘዋወር ስምምነት እንደተደረገም ነው የተሰማው። ከኤርትራ ወታደራዊ ድጋፎችን ለማግኘት መስማማታቸውን ከመረጃ ምንጮቻችን ያገኘነው መረጃ ይጠቁማል። ወደ ቀጣይ መረጃችን ስናመራ አሜሪካ ትራውሬን ይቅርታ ጠየቀች። ነገሩ አጃይብ የሚያሰኝ ነው። ከአሁን በፊት በአሜሪካ ሴኔት ቀርበው የቡርኪና ፋሶ መሪ ካፒቴን ኢብራሂም ትራውሬን የከሰሱት የአፍሪኮም አዛዥ ጀነራል ማይክል ይቅርታን ጠይቀዋል። ፕሬዚደንት ትራምፕ ባለፉት ግጭቶች ላይ ከማተኮር ይልቅ ከዋጋዱጉ ጋር ወደፊት ለመቀጠል ማተኮር እንደሚገባ መመሪያ መስጠታቸው የተበላሸ የመጣውን የዩናይትድ ስቴትስ እና የአፍሪካ ግንኙነትን ለማርገብ እና አዳዲስ የውይይት መንገዶችን ለመፍጠር በዩናይትድ ስቴትስ የምዕራብ አፍሪካ ዋና ጸሐፊ ዊል ስቲቨን የሚመ የሚሰራው ልዑክ ቡድን ወደ ዋጋ ድጉ መላኳን ተከትሎ ከአሁን በፊት ለተናገሩት ንግግር ይቅርታ መጠየቃቸውን የተገለጸው ፕሬዚደንት ዶናልድ ትራምፕ ከትላንት በስቲያ በሁለቱ ሀገራት መካከል ያለውን ግንኙነት ዳግም ማስጀመር በሚል የልዑካን ቡድን ዋጋ ድጉ የነበራቸውን ቆይታ በተመለከተ ስቲቨንስ በሰጡት በጋዜጣ መግለጫ ላይ እኛ ማንንም ለማስተማር እዚህ አይደለንም። ግባችን ማዳመጥና በጋራ መከባበርና ሉዓላዊነት ላይ የተመሰረተ ግንኙነታችንን መገንባት ነው። ይህም የዋሽንግተን አይነተኛ አቋም ነው ብለዋል። ከውጭ ተጽዕኖ ነጻነታቸውን በሚያረጋግጡ የምራብ አፍሪካ ሀገሮች ላይም የሚታይ ጉል ለውጥም ያሳያል። አስፈላጊም ከሆነ ጀነራል ማይክል የሰጡት ሀሳብ ሙያዊ ስነ ምግባር የጎደለውና ያለመረጃ ያቀረቡት ክስም ይቅርታ ካልጠየቁ ከስልጣናቸው ይነሳሉ ማለታቸውን ተከትሎ ምላሽም ሰጥተዋል። በምላሻቸውም ቀደም ብሎ የገለጽኩት የግል ምልክታይን አይን እንጂ የትራምፕ አስተዳደር አቋምን አይደለም ያሉት ጀነራሉ የሰጡት አስተያየት ስራ ወሬ ወደ ስልጣን ከመምጣቱ በፊት የነበረውን ወታደራዊ እይታ አንጻርም እንደሆነም ተናግረዋል። አዎ በቡርኪና ፋሶ ብዙ እየተከሰተ ነው። ሀገሪቱ በመሰረተ ልማት፣ በኢኮኖሚና በትምህርት ፈጣን እድገት እያስመዘገበች ነው ነው ለተፈጠረው አለመግባባት ይቅርታ ጠይቃለሁ ሲሉ መናገራቸውም ተዘግቧል። ወደ መጨረሻው መረጃችን ስናመራ የቀድሞ የሰላም ሚኒስትር ሚኒስትር ዴኤታ አቶ ታዬ ደንዳ የዋስትና መብታቸው ተነስቶ ጉዳያቸውን ማረሚያ ሆነው እንዲከታተሉ የፌዴራል ከፍተኛ ፍርድ ቤት ትዕዛዝ ሰጥቷል። አቃቤ ህግ በታዬ ደንዳ ላይ ከዚህ ቀደም አቋርጦት የነበሩትን ሁለት ክሶች ዳግም አንቀሳቅሷል። ተከሳሹ በ1996 ዓ ም የወጣውን የወንጀል ህግ አንቀጽ 251 እዝባር ሀመሮ አስር የተደነገገውን ድንጋጌ በመተላለፍ ክስም ቀርቦባቸው እንደነበር ይታወሳል። ታዬ የሰላም ሚኒስትር ዴኤታ በነበሩበት ወቅትም የሀገርን የመንግስትንና የህዝብን ደህንነት ማረጋገጥ ሲገባቸው ይህን ወደ ጎን በመተው በ1996 ዓ ም የወጣውን የኢፌድሪ ወንጀል ህግ አንቀጽ 257 ንሳንቀዝ ቅንፍሰ በመተላለፍ ሲንቀሳቀሱ እንደነበር በክሱ ላይም ተመላክቷል። ታዲያ አሁን ላይ አቶ ታዬ ደንዳ በድጋሚ ፍርድ ቤት ከቀረቡ በኋላ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የሽብርና ህገ መንግስታዊ ጉዳዮች ችሎት ተከሳሹን ያቀረበው ሲሆን አቃቤ ህግ ከዚህ ቀደም የተዘጉ ሁለት ክሶችን ጨምሮ መዝገቡ በፍርድ ቤት እንዲንቀሳቀስም ጠይቋል። ተከሳሹ አቶ ታዬ ደንዳ በበኩላቸውም ለፍርድ ቤቱ ትናንትና የተያዝኩበት መንገድ ልክ አይደለም፣ የኤሌክትሮኒክስ መገልገያዎች ተይዘዋል፣ ከጠበቃዬ ጋር ተማክሬ መቅረብ ነበረብኝ በማለትም ተከራክረዋል። የግራ ቀኙን ክርክር የሚመረምረው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የሽብር እና ህገ መንግስታዊ ጉዳዮች ችሎትም የተከሳሹ የዋስትና መብት እንዲነሳም ወስኗል። ተከሳሹ ጉዳያቸውን በማረሚያ ቤት ሆነውም እንዲከታተሉ ትእዛዝ በመስጠትም የመከላከያ ምስክርን ለማሰማትም ለሰኔ 30 ቀን ተለዋጭ ቀጠሮም ተሰጥቷል። ወደ ተመልካቾቻችን ለሰዓቱ የነበሩ መረጃዎቻችን እኚህ ይመስሉ ነበር። አብራችሁን ስለነበር ከነበራችሁ፣ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ ቆዩልን።